አመሰግናለሁ ትግስትና ኃይለ ኢየሱስ እንግዲህ እናንተን በመግቢያችሁ ላይ ለመግለጽ እንደሞከራችሁት ኢትዮጵያ አሁን ላይ በርካታ ስደተኞችን በመቀበል ከዓለማችን ሰባተኛ ደረጃ ላይ እንዲሁም ደግሞ ከአፍሪካ ደግሞ በሁለተኛ ደረጃ ላይ የምትቀመጥ ሀገር ነች። ይህን ተከትሎ የስደተኞችን አያያዝና ጥበቃ በተመለከተ የተለያዩ ስራዎችን እየሰራች እንደሚገኝ ይታወቃል። በተለይ ደግሞ ማህበራዊ አገልግሎቶችን ተጠቃሚ እንዲሆኑ ስደተኞች የተለያዩ ተግባራዊ እንቅስቃሴዎች እየተደረጉ እንደሚገኝ ይታወሳል። ለእንዲህ ያለ እንቅስቃሴ ዋና ተግባር አውቅና በሚሰጥ መልኩ እንዲሁም የተለያዩ ዓለም አቀፍ የዓለም አቀፍ ተቋማት መሪዎችና ሌሎች የረድኤት ተቋማት አመራሮች የተገኙበት ከፍተኛ የውይይት መድረክ የስደተኞች ጥበቃና አያያዝን በተመለከተ የውይይት መድረክ ዛሬ በመዲናችን አዲስ አበባ ተካሂዷል። በመድረኩ ላይ የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ ዋና ኮሚሽነር ፊሊፖ ግራንዲን ጨምሮም ሌሎች ከፍተኛ የመንግስት እንዲሁም ደግሞ የዓለም አቀፍ ተቋማት መሪዎች የተገኙበት መድረክ ነበረ። በመድረኩ ላይ የተለያዩ ሀሳቦች ተነስተዋል። ኢትዮጵያ ስደተኞችን የስደተኞችን አያያዝና ጥበቃን በተመለከተ ከጊዜ ወደ ጊዜ እየሄደችበት ያለው ርቀት ለሌሎች ሀገራት አብነት ሊሆን የሚችል ነው የሚል ሀሳቦች ተነስተዋል። ይህን ሀሳብ የስደተኞች ኤጀንሲ ዋና ኮሚሽነሩ ፊሊፖ ግራንዴ አጽንኦት ሰጥተው የተናገሩት ሀሳብ ሆኗል። የትኛውም አለም ለኢትዮጵያ ማስታወቅና ሊሰጣት ይገባል የሚልም ሀሳብ አንስቷል። አሁን ባለው አሃዛዊ መረጃ ወደ አንድ ነጥብ አንድ ሚሊዮን የሚጠጉም ከ30 በላይ ሀገራት የመጡ ስደተኞች በኢትዮጵያ ይገኛሉ። እነዚህ ስደተኞች በተጠለሉበት አካባቢ የተለያዩ ማህበራዊ አገልግሎቶችን እንዲያገኙ ከዛ ባለፈም በሀገሪቱ ኢኮኖሚ ላይም በጎ ሚናቸውን እንዲወጡ ልክ እንደ ዜጋው ማግኘት ያለባቸውን ጥቅም እንዲያገኙም የተለያዩ ተግባራዊ እንቅስቃሴዎች እየተደረጉ ነው። ኢትዮጵያም ለዚህ ተግባራዊ ምላሽ እየሰጠች ይገኛል እና ሂደቱ አድናቆት የሚቸረው ነው ሲሉ ዋና ኮሚሽነሩ እንዲሁ አንስቷል። ከዛ ባለፈም በተለያዩ ስራዎች እንዲሰማሩ በትምህርት በጤና የጤና አገልግሎትም እንዲያገኙ ትምህርትም እንዲማሩ እንዲሁም ደግሞ በተለያዩ የንግድ እንቅስቃሴዎችም ተሳታፊ እንዲሆኑ ከዛ ባለፈ ደግሞ የወሳኝ ኩነት ምዝገባ፣ የተለያዩ እንቅስቃሴዎችን ሲያደርጉ የሚጠበቅባቸውን ዶክመንቶች እንዳይጠየቁ እነዚህን ዶክመንቶችም ከማሟላት አንጻር ኢትዮጵያ ረዥም ርቀት ተጉዛለች የሚል ሀሳባቸውን ኮሚሽነሩ አንስቷል። እንዲህ ያሉ ሂደቶች ስደተኞችን እንኳን ለመቀበል የበለጠ ሀብት ያላቸው ሀገራት ድንበራቸውን ዝግ ባረጉበት ወቅት ኢትዮጵያ ድንበሯንም አየሯንም ለስደተኞች ከፍታ እንዲያሉ አገልግሎቶችን ደግሞ ተግባራዊ ማድረግ መጀመሯ ይበል የሚያሳይ ነው። ሁነቱን ተረድቶ ዓለም አቀፉ ማህበረሰብም ድጋፍ ሊያደርግላት ይገባል የሚል ሀሳባቸውን እንዲሁ አንስቷል። የኢትዮጵያው የስደተኞችና ስደት ተመላሾች አገልግሎት ዋና ዳይሬክተሯ ጠቢ ጠይባ ሀሰንም እንዲሁ መሰል ሀሳቧን እንዲሁ አንስተዋል። እሳቸውም ኢትዮጵያ የተለያዩ እንቅስቃሴዎችን እያደረገች ነው ያሉበት አካባቢ የሚገኙ ዜጎችም በተለይ ስደተኞችን የተቀበሉ ዜጎችም መሰረታዊ የሆኑ አገልግሎቶችን እንዲያገኙ በተለይ ደግሞ ከመሰረተ ልማት ግንባታ ከተለያዩ አገልግሎቶችን እንዲያገኙ መንግስት ትኩረት ሰጥቶ እየሰራ ይገኛል። ማለታቸውንም እንዲሁ በዚሁ መድረክ ላይ አንስተዋል። ከዛ ባለፈም መሰል ሂደቶች ተጠናክረው ይቀጥላሉ። በተለይ ደግሞ ማሳያ ሊሆን የሚችለው የፋይዳ የመታወቂያ አገልግሎት ስደተኞቹ እንዲያገኙ ጥረት እየተደረገ ነው ተብሏል። እስካሁን ባለው ሂደትም ወደ 155000 የሚጠጉ ስደተኞች የፋይዳን መታወቂያ አግኝተዋል። በተለያዩ እንቅስቃሴያቸውም አገልግሎት እንዲያገኙ አስቻይ ሁኔታን ፈጥሯል ሲሉ የአገልግሎት ዋና ዳይሬክተር ጠይባ ሀሰን በመድረኩ ላይ አንስቷል። መሰል እንቅስቃሴዎች አሁንም ኢትዮጵያ ባላት የመጠለያ ጣቢያዎች ላይ ተግባራዊ ተደርገው ቀጣይነት ይኖራቸዋልም ነው የተባለው። ይህንን የኢትዮጵያን እንቅስቃሴ ተረድቶም ዓለም አቀፉ ማህበረሰብ ትኩረት እንዲሰጠውና ድጋፉን እንዲያጠናክርም ጭምር ነው የተነገረው። በቀጠናው ያለው አለመረጋጋት በተለይ ደግሞ በሱዳን ያለው አሁናዊ ቀውስ በመካከለኛው ምስራቅ ያለው ውጥረት ስደተኞች ወደ ኢትዮጵያ እንዲመጡ ደግሞ ትልቁን ጫና ፈጥሯል እና ይህንንም ታሳቢ ያደረገ ምላሽ ያስፈልጋል ተብሏል። በአጠቃላይ ኢትዮጵያ የሰራቻቸው ስራዎች እውቅና የተሰጠበት ከዛም ባለፈ ደግሞ ዓለም አቀፉ ማህበረሰብም ለምታደርገው ተግባራዊ ምላሽ እውቅና እንዲሰጥና አስፈላጊውን ድጋፍ እንዲያደርግላት የተጠየቀበት ምሽት ነበር ማለት ይቻላል። እንደ አጠቃላይ ግን የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ ዋና ኮሚሽነሩ ፊሊፖ ግራንዴ ኢትዮጵያ የምታደርጋቸውን ተግባራዊ እንቅስቃሴዎች ተዘዋውሬም ጎብኝቻቸዋለሁ። ከጊዜ ወደ ጊዜ የመጣው የሚመለከታቸው ነገሮች የመንግስት የፖሊሲ ማሻሻያ ውጤቶች ናቸውና ናቆት የሚቸራቸው ናቸው። እኔም እዚህ ሀገር ተመላልሼ የምመጣው አንድም እነዚህ ስራዎች የሚታዩ ለውጥ እያመጡ ስለሆነ ለነዛ እውቅና ለመስጠትም በማሰብ ነው ሲል አጽንኦት ሰጥተው ያለውን ስራ አረጋግጠው ነው ለመገናኛ ብዙኃንም እንዲሁ መግለጫ እየሰጡት በአጠቃላይ ግን ለኢትዮጵያ እውቅና የተሰጠበት እንደ አጠቃላይ ድጋፍም እንዲደረግ የተጠየቀበት የዛሬው መድረክ እንዲህ ባለ መልኩ ተጠናቋል። ኃይለ ኢየሱስ እና ትዕግስት፣ በእኔ በኩል ያሉት መረጃዎች ሰዎች ይመስላሉ።